ስለተገናኘን በጣም ደስ ብሎኛል። እግዚአብሔር ስለረዳን ነው አይደል? የተገናኘ ነው። አዎ፣ እንደዚህ አይነት ፕሮግራም ከኛ በላይ ብዙ የሚያስፈልጋቸው ሰዎች ነበሩ። እግዚአብሔር ስለረዳን ስላገዘን ዛሬ እዚህ ተገናኝተናል እና እግዚአብሔር ይመስገን። ርእሳችን ልማድን በልማድ በሚል ርዕስ ነው የያዝነው። ርዕሱ ግን ሰፋ አድርገን የምናወራው ምን ላይ ነው? ሱስ ላይ ነው። ድምፄ ይሰማችኋል? አለ እናንተ እና ሱስ ወይም አዲክሽን በሚል ርዕስ ነው እንትን የምንለው ግን ምንድነው እንደ ትምህርት ብቻም ሳይሆን ከእናንተም የእናንተንም ግንዛቤ ማወቅ ስለሚያስፈልግ እናንተም ሀሳብ እየሰነዘራችሁ ከዚህም ያለውን ሀሳብ እየተሰጣጣን አንድ ላይ ለማየት እንሞክራለን እና ሱስ ምንድን ነው ከሚለው ሀሳብ ብንነሳ ደስ ይለኛል እናንተ ሱስን እንዴት ነው የምታዩት እስቲ ሱስ ምንድን ነው ለእናንተ ሀሳብ እዚህ ላይ ያላችሁን የተሰማችሁን ወይም እናንተ የሚመስላችሁን ነገር አንዳንድ ሀሳብ ብሰጡኝ ደስ ይለኛል ዝም ብለን ከምንሄድ ሱስ ምንድን ነው ለእናንተ? እሺ። እንደ ቀልድ የምንጀምረው ግን ማቆም የማንችለው የምንቸገርበት፣ ትክክል። እሺ፣ ሌላስ ሀሳብ ካላችሁ? ሀሳብ አላችሁ ሌላ ከዚህ የተለየ ሳናስበው የሚገባ ከዛ በኋላ ደግሞ ለማስወጣት የምንቸገርበት እንደዛ ነገር ነው ሀሳቡ። ያው ጥሩ ገልጻችሁታል። ከሚያስበው አእምሮ ቁጥጥር ውጪ በህይወታችን ውስጥ በተደጋጋሚ የሚከሰቱ ማንኛውም ልማዶች ሱስ ናቸው እዚህ ጋር ሁለት ነገር ማየት እንችላለን ከሚያስበው አእምሮ ውጪ የሚያስበው አእምሮ አለ ፕላስ ደግሞ ሌላኛው ደግሞ አእምሮ አለ ደግሞ ነገሮችን ተቀብሎ ወደ ልማድ የሚቀይር ደግሞ ሌላ አእምሮ አለ ማለት ነው ስለዚህ የሚያስበው አእምሮ ኮንሽስ ማይንድ ብለን እንጠራዋለን የተሰጠውን ነገር ደግሞ ተቀብሎ ፕሮግራም አድርጎ ደግሞ የሚሰጠን ደግሞ ሌላኛው ሰብኮንሽስ ማይንድ ብለን የምንጠራው ነገር አሉ። በዚህ ውስጥ ማለት ነው ኮንሽስ ማይንድ የሰራው ነገር ነው ልማድ ሆኖ እኛን ድራይቭ የሚያደርገን። አሁን ስለ ኮንሽስ ማይንድና ስለ ሰብኮንሽስ ማይንድ በተደጋ በሰፊው እናየዋለን። ወደ ውስጥ ስንገባ ሰብኮንሽስ ማይንድን እንደ መሬት ብትወስዱት፣ ኮንሽስ ማይንድን እንደ ገበሬ ብትወስዱት፣ ኮንሽየስ ማይንድ አስቦ አእምሮአችን ያስባል የምንለው አእምሮ የሰጠውን ነገር ያኛው ተቀብሎ ፍሬ ማፍራት ነው ስራው ማለት ነው ሰብኮንሽስ ማይንድ ስለዚህ እኛ ህይወታችንን በሙላ ቀኑ ሙሉ አሁን አንድ በ24 ሰዓት አሁን ቀኑ ሙሉ ስንውል ድራይቭ ሲያደርገን የሚውለው አይምሮ ሰብኮንሽስ ማይንድ ይባላል። 95 ፐርሰንት እሱ ነው እኛን የሚመራን። ኮንሽስ ማይንድ ነው አምስት ፐርሰንት እንደው አለፍ ካለ ስምንት ፐርሰንት፣ ሰባት ፐርሰንት ያህል እንደው እንትን ሊለን ይችላል። ሙሉ በሙሉ እኛ ውሏችን የሚመራው በሙላ በምንድን ነው? በሰብኮንሽስ ማይንድ ነው ማለት ነው። ሰብኮንሽስ ማይንድ ይህን ያህል በህይወታችን ላይ ተጽዕኖ ማምጣት ከቻለ እኛ ልማድ ብለን የያዝናቸው ነገሮች በሙሉ ላይ የተሰሩት ምን ላይ ነው ማለት ነው? ሰብኮንሽስ ማይንድ ላይ ነው የተሰሩት ማለት ነው። ህይወት ሰውን ሰውኛ ባህሪ እንዲኖረው ከምታደርግበት አንደኛው መንገድ ሰዎችን በአንድ የህይወት ፓተርን ውስጥ ሱሰኛ ወይም አዲክት ማድረግ ነው። ስለዚህ አሁን ደግሞ እዚህ ጋር ምድር የምንመለከተው እኛ የተፈጠርንበት ማለት ሰው ሲፈጠር እንደዚህ ሆኖ አልተፈጠረም። በመሰረቱ ኦሪት ዘፍጥረት ላይ ብታነቡ አዳም ከእግዚአብሔር ጋር ይኖርበት የነበረው በእግዚአብሔር ህልውና ውስጥ ነበር የሚኖረው። ከእግዚአብሔር ጋር ባለው ኮኔክሽን ነበር የሚኖር የነበረው። ጀስት ህይወቱ የመገለጥ ህይወት ማለት ነው በሌላ አባባል እና ምንድን ነው ሰብኮንሽስ ማይንዱ ከእግዚአብሔር መንፈስ ጋር የተነካከ። አሁን ሰብኮንሽስ ማይንድ እያለን እንትን ስንለው የሰው ልብ እንደማለት ነው። እኛ ልባችን ወይም መንፈሳችን ብለን እንውሰደው እና ያኛው ማንነታችን ምንድን ነው? አዳም በመገለጥ ነው የሚኖሩ ምንድን ነው ይሄ ማሳያህ ምናምን ብትሉ ኦሪት ዘፍጥረት ላይ ብታዩ እግዚአብሔር ፍጥረታትን ሁሉ ከፈጠረ በኋላ የፈጠራቸውን ፍጥሮች በአዳም ፊት አሳለፋቸው ማን ብሎ እንደሚጠራ ለማየት ማለት ነው ቼክ ለማድረግ እና አዳም በዛ ሰዓት ለእያንዳንዱ ፍጥረታት ስም ይሰጣቸው ነበረ ይሄ ማለት የመገለጥ ህይወት ነው ማለት አዳም እያንዳንዱ ነገርን ኢቨን እኛ ለልጃችን ስም ስናወጣ ምን ያህል አስበን ተጨንቀን ምናምን ነው አለ ምናወጣው ለአንድ ልጃችን አዳም ግን ለእያንዳንዱ አራዊት፣ እንስሳት፣ በሰማይ ለሚበሩት፣ በውሃ ውስጥ ላሉት፣ በምድር ለሚንቀሳቀሱት ሁሉ ስም ይሰጣቸው ነበር። ይሄ ማለት ከሱ ያልሆነ ከሪሶርሱ ጋር ኮኔክት በማድረግ ከእግዚአብሔር ጋር ባለው ግንኙነት ነበረ። እንደዚህ አይነት ህይወት ውስጥ ነበር ይኖር የነበረው። ከዛ በኋላ ግን ከወደቀ በኋላ ከገነት ከወጣ በኋላ ግን ይኖር የነበረበት ማንነት ይሄ ነው ማለት ነው። ሰውኛ ባህሪ እንዲኖረው ነገሮችን በማወቅ አንድን ነገር ደጋግሞ በማየት ደጋግሞ በመሞከር ደጋግሞ በመለማመድ እና በዛ ነገር አዲክት በመሆን ነው ነገሮቹን የራሱ ያደርግ የነበረው ማለት ነው። ስለዚህ እውቀት የሚባለው ነገር የገባው ወይም አንድን ነገር አወቀ የሚባለው ነገሮቹን ደጋግሞ ሲያደርግና የራሱ ሲያደርገው ነው። ስለዚህ ሰው ሱሰኛ ካልሆነ ሰውኛ ባህሪ የለውም ማለት ነው። እንዴት እንደዚህ ልትል ቻልክ? ካላችሁ ሁላችንም ያለን ማንነት ሱሰኛ በሆንበት ነገር ነው ማለት ማንነታችን የተሰራው። ሱስ ስንል ምንድን ነው ካለን፣ መጥፎ ሱስ አለ፣ ጥሩ ሱስ አለ። ማለት እኛን ሰው ሊያደርገን የሚችሉ ሱሶች አሉ። ለምሳሌ ሙያተኛ እንድንሆን የተማርናቸው እውቀቶች በምናምን ሁሉ የተገለጡት እኛ ያንን ነገር ደጋግመን በማድረግ የመማር ሱስ ያለበት ሰው አለ። የማንበብ ሱስ ያለበት ሰው አለ። እነዚህ እነዚህ የሰውየውን ማንነት ስትራክቸሩን ይሰሩታል ማለት ነው። አንዳንዱ ሰው ደግሞ መጥፎ ሱስ ደግሞ የሚባል ነገር አለ። ስለዚህ ሱስ ሁለት አይነት ሱሶች አሉ እንጂ ሰው ሱሰኛ ከመሆን አይድንም። አፈጣጠራችን እንደዛ ስለሆነ ነው ማለት ነው። ሁለት አይነት ሱስ አለ። ጎጂም ይሁን ጥሩም ሱስ አንድ ላይ ስንከፍላቸው ሰብስታንስ አዲክሽን ወይም ንጥረ ነገር ሱሰኝነት አለ። ሌላኛው ደግሞ የፕሮሰስ አዲክሽን ነገሮችን በማድረግ የምንያዝባቸው ሱሶች አሉ። እነዚህ ውስጥ ግን ሁለቱም ውስጥ ጥሩም መጥፎም ሱሶች አሉ። ያው በሂደት እናያቸዋለን። ሱሶቹ የሚጠጣ ሱስ አለ። የሚጠጣ ማለት ያው ውሃ መጠጣት አስፈላጊያችን ነው፣ ግዴታችን ነው። ግን ሱስ ደግሞ መጥፎ ሱስ ደግሞ የሚሆነው አልኮል ስንወስድ፣ ሌሎች ሌሎች ነገሮችን ስንወስድ ነው። የሚበላ ሱስም አለ አደለ? እኛ ለመኖር ያህል የምንበላው ነገር አለ። አንዳንዱ ሰው ደግሞ በጣም ከልክ በላይ ደግሞ በመብላት አዲክት ይሆናሉ፣ ሰውነታቸውን መቆጣጠር ሲያቅታቸው። የሚጨስ ለምሳሌ ሲጋራ፣ ዊድ፣ የተለያዩ ነገሮች አሉ በመርፌም ይወሰዳሉ። እነዚህ እነዚህ ነገር መጥረ ነገር ሱሰኝነት ነው። በፕሮሰስ አዲክሽን ደግሞ የሚባለው በመስራት በማድረግ የምንወስዳቸው ሱሶች ናቸው። ስፖርት መስራት፣ በጠዋት መነሳት፣ ሶሻል ሚዲያ ማየት፣ የስራ ሱስ፣ ሙዚቃ ማዳመጥ፣ እነዚህ ሁሉ ሱሶች ጥሩ መጥፎም ሱስ ተቀላቅሎበት ነው አንድ ላይ ያለው። እነዚህን ሱሶች ካያቸዋቸው ስለዚህ እኛ የሚጠቅሙትን ሱሶች በእኛነታችን ላይ ሊጠቅሙ ይችላሉ ብለን የምናስባቸውን ሱሶች እንተዋቸዋለን። የሚጎዱ ሱሶቻችን ግን እነሱን እያየንና መጨረሻ ላይ ደግሞ እንዴት ልንቀይራቸው እንደምንችል እንከታተላቸዋለን ማለት ነው። መጀመሪያ ላይ ያው ሱስ ማለት አንድን ነገር ደጋግመን በማድረግ ወይም ልማድ ማለት ነው አለ። ስለዚህ ልማድና ሱስ በምን እንደሚገናኙ እዚህ ጋር እናያቸዋለን በስፋት ፓተርናቸው። ሰብኮንሽስ ማይንድ ላይ የገቡ ነገሮች በሙላ ካለኛ ፈቃድ ዝም ብለው የምናደርጋቸው ነገሮች ይሆናሉ። እነዚህ ነገሮች ልማድ ወይም ሀቢት ይባላሉ። እነዚህ ነገሮች ፓተርን ማለት አንድ ነገር በተደጋጋሚ ስናደርጋቸው የእኛ ልማድ ይሆናሉ ማለት ነው። እነዚ ልማዶች ደግሞ ሕይወታችን ላይ እጣፈንታችንን ይወስኑታል ማለት ነው። የእኛ ሕይወት ይሆናሉ። ብዙ ጊዜ በተደጋጋሚ ነገር ያደረግናቸው ነገሮች ልማድ ነው አሁን የምንመለከተው ማለት ነው። ስለዚህ ልማድ ነው ሱስ ሊሆን የሚችለው። ልማድ እንዴት ሆኖ ወደ ሰውነታችን እንደገባ እንዴት እንደሆኑ እነሱን በዝርዝር እያየናቸው እንመጣለን። አንድን ነገር በተደጋጋሚ ማድረግ ባንችልስ ኖሮ ምን እንሆን ነበር ብለን ብንል መኪና መንዳት ትላንትና የለመደ ሰው ዛሬ አይችልም። ምክንያቱም ያ ኔቸር፣ ቅድም እዛ ላይ የጠቀስኩላችሁ ኔቸር ባይሰጠን ኖሮ አንድን ነገር ማድረግ እንዳንችል ቢያደርገን ፈጣሪ በዚህ ነገር እንኳን ልጠብቃቸው ብሎ ቢል እውቀት የሚባለው ነገር ወደኛ አይገባም። ከፈጣሪ ጋር ያለን ኮኔክሽን ኦሬዲ ሆሊ ስፒሪት ከኛ ጋር ኮኔክት ካላደረገ እኛ ነገሮችን በራሳችን ማድረግ አንችልም። አሁን ለምሳሌ የሰው ልጅ እንደ እግዚአብሔር ፍቃድም ይኖራል፣ እንደ እግዚአብሔር በጎ ፍቃድም ይኖራል። እኛ ክርስቲያኖች ስንኖር ከእግዚአብሔር ጋር ባለን ግንኙነት በጸሎት እየጠየቀን የተለያየ ነገርን የእሱን ፍቃድ እየጠየቀን እንደምንኖር ሁሉ እግዚአብሔር የለም ብሎ ብሎ እንደ ራሱ እንደጣፈንታው የሚኖር ሰው ደግሞ አለ። ያ ሰው እግዚአብሔር በእግዚአብሔር ፍቃድ ውስጥ ነው የሚኖረው። ያ የእግዚአብሔር ፍቃድ ማለት ምን ማለት ነው? በቃ ተፈጥሮ አንድ እግዚአብሔር እንደዚህ ኑር ብሎናል። ያው አዳም ከዛ ከወደቀ በኋላ ሰው የሚኖርበት ፍቃድ አለ። ያ ፍቃድ አንድን ነገር በተደጋጋሚ በማድረግ ነው እውቀትን ሊይዝ የሚችለው። ለሰውነቱ ለራሱ ራሱን ሴቭ ሊያደርግ የሚችልበትን ነገር ሊያደርግ የሚችለው ነገሮችን ተደጋጋሚ በማድረግ ነው ማለት ነው። እነዚህ ልማዶች ናቸው። አንድን አይነት ማንነት ወይም አይደንቲቲ የሚሰጡን ማለት ነው። ስለዚህ ሱሰኛ ያልሆነ ሰው የለም። ነገር ግን በጥሩ ወይም በመጥ ነው ሱሰኛ የሆን ነው እንግዲህ። ጎጂ ሱሶች አንዳንዶቹ ያው ሰብስታንስ ባህሪ ያላቸው አንዳንዶቹ ደግሞ ፕሮሰስድ የሆኑ ባህሪ ያላቸው ብለናል፣ ያው አይተናቸዋል ከላይ ያስረዳነው የመጣ ነው። ስለዚህ እነዚህን ጎጂ ሱሶች ለምንድን ነው ሰዎች በተደጋጋሚ የሚያደርጉት? ለምን ይመስላቸዋል እ እዚህጋ ሀሳብ እስኪ ለምንድን ነው ሰው በተደጋጋሚ እንደሚጎዳው ያቃል ነገሮች መቼም ሱስ ምንድነው ሊያደርስ የሚችለው ችግር ተብሎ ቢባል ማንም ሰው ዘርዝሮ ሊናገረው የሚችለው ብዙ ነገር አለው? ግን ለምንድን ነው በተደጋጋሚ እነዚህን ሱሶች የሚያደርጉት የሚመስላቸው? እሺ አንደዚህ ምክንያትና ነገር ሰዎች ሪያሊቲን መቀበል ሲያቅተን እራሳችንን ለመደበቅ ስኬፒዝም የምንለው ነገር እሱን ለማድረግ ስንል በእነዚህ ቴምፖራሪ ደስታዎች እናገኛለን። ወደ እነዚህ ነገሮች እንሂድ። በጣም ጥሩ ልክ ነው። ሌላ ሀሳብ አላችሁ? ያደርጓቸውበለማድ ይመጣልን ለንተናቸውን እሱ ራሱን የሚመራቸውን ማለት ነው ባያደርጉትስ ምን የሚሆን ይመስላል? ባያደርጉት ኖርማል ከንብሩበትምዳቸውን ትንሽ አሁን የሆነ መታመም ሊሆን ይችላል። ነገሮችን ተነቃቅቶ አለማድረግ ሊሆን ይችላል። ለዛ ነገር ውስጥ ዲፕሊ ስለገቡበት ያለዛ ምንም ሕይወት እንደሌላቸው እንዲሰማቸው። ትክክል ትክክል። እና መፍትሄው እሱ እሱ ሰዎች ሱስን የሚጠቀሙት በውስጣቸው የሚሰማቸውን ስቃይ ለመቀነስ ብለው የሚከተሉት መንገድ ነው። ማለት ይህ ስቃይ የመጣው ያው አንድ ነገር ፕሮግራም ሆኖ እዛ ቦታ ላይ ከተቀመጠ ያው የተቀመጠበት ምክንያቶች አሉ። በኋላ የምንጠቅሳቸው እንዴት እንደዚህ አይነት ስሜቶች እንደዚህ አይነት ነገሮች እንዴት ወደ ውስጣችን ሊገቡ ይችላሉ፣ እንዴት ተጋላጭ ሆንን የሚለውን ነገር በኋላ እናነሳዋለን። ግን በዛ አዲክት ከሆኑ በኋላ አለማድረግ አይችሉም። ሰብኮንሸስ ማይንድ የሚያስገድድባቸው ብዙ መንገዶች አሉ። ውስጣችን መረበጃው እንዳነሳችሁት ነው። በዛ ነገር ካለማድረግ የተነሳ የሚደርሱብን ብዙ ጭንቀቶች ብዙ ነገሮች አሉ። በጣም ራሳችንን እየወቀስን ሁሉ ድጋሚ እንድናደርግ የሚያደርገን በብዙ ነገሮች ነው የሚያስገድደን ማለት ነው። ጎጂ ሱሶች የሚያደርሱት ጉዳት ያው ይታወቃል። ለማንሳት ያህል ነው። ሀብት ንብረት፣ ገንዘብ ማሳጣት። ሌላስ ምን ይመስላችኋል? ያው ለመሳተፈ ምን ሊያደርስ ይችላል አ ጤና ማሳጣት ትክክል። ገንዘብ ኢኮኖሚ ይነካል። ራስን ማጥፋት ትክክል። ዋናው ደግሞ ትልቁ ችግር ደግሞ እሱ ነው፣ መጨረሻ ላይ ሄዶ ሄዶ። አዎ ጤናን ማሳጣት ነው እንደጠቀሳችሁት ትዳር ያለው ሰው ካለ ትዳር መፍረስ፣ ቤተሰብ መበተን፣ በህይወት የመኖር ምክንያትን ማሳጣት ለማለት ሰው በቃ ለምን እንደሚኖር በቃ ምክንያቱን ያሳጣዋል ይነጥቀዋል ማለት ነው። ማለት ለምን ለምን ተፈጠርኩ ከዛ ከእግዚአብሔር ጋር ጸብ ይሆናል። መጨረሻ ላይ ደግሞ በሂደት ህይወትን ማሳጣት። በቃ የመኖር ምክንያት የሌለው ሰው እራሱን ለማጥፋት ምንም የሚይዘው ነገር የለም ማለት ነው። በህይወት ለመኖር የሚያስገድደው ምንም ነገር ያለው እነዚህን ሁሉ የመጥፎ ሱስ ጉዳቶች አብዛኛውን ሱሰኞች ያውቋቸዋል፣ እንዴት መተው እንዳለባቸው ነው የማያውቁት። ስለዚህ ለእነዚህ መጥፎ ሱሶች የሚያጋልጡትን ነገር እኔ እና ከዛ እንዴት ከዚህ ነገር ልንወጣ የምንችልባቸው መንገዶች ለማየት እንሞክራለን። የሚያጋልጡ ሁኔታዎች ምንድን ናቸው ስ ይህንንም ከእናንተ ዝም ብሎ ከዚህ ብቻ እንዳይሆን፣ ምንድን ነው የሚያጋልጡት ለእነዚህ መጥፎ ሱሶች ምን ይመስላቸዋል? እየተሳተፈ ውሎ ትክክል ሶሻል ሚዲያ ባይ ዘው እሺ፣ ሶሻል ሚዲያ ለነገሩ ያው መጨረሻ ላይ የሚመጣ ነው። ሰው በሆነ ነገር በጣም ስትረስፉል ሲሆን ነው አንዳንዴ። ነገሩ ሶሻል ሚዲያም ሱስ ነው ራሱ። የሚያጋልጡ ነገሮች፣ ወደዛ ነገር ሰው እንዴት ለምን ተሳበ? ጓደኛ ተጽዕኖ ማለት ነው፣ የሌላ ሰው ተጽዕኖ፣ ተስፋ መቁረጥ፣ በሌሎች ነገሮች ላይ አ ይሆናል፣ ስትረስም ይሆናል አብዛኛዎቹ ነገሮች ገልጻችሁታል። በጣም ጥሩ ነው። በተለይ በተለይ ሰላም በሌለበት ቤተሰብ ውስጥ ያደጉ ሕጻናቶች በነገራችን ላይ ይሄ ነገር የሚፈጠረው ከልጅነት ነው። ሰው ከልጅነት የተፈጠረበትን ለውላ የተሰራበትን ፕሮግራም ስለማያውቅ ካደገ በኋላ ያን ውስጡ የተሰራበትን ፕሮግራም ያስገድደዋል። በቃ አንዳንድ ሰው እኮ በጣም ክሬቲቪቲው በጣም ከፍተኛ ሆኖ ነገሮችን የማየት መፍጠር፣ ምን ማለት ብዙ ብቃት ያላቸው ሰዎች ሳያስቡት በእንደዚ ነገር ውስጥ ገብተዋል እና ምን እንደሆነ ግን እነሱም አያውቁትም። ወደዛ ለምን ተሳቡ? አንዳንድ ሰው እኮ እኛ የምናወራቸውን ነገሮች እንደ አጋጣሚ ሆኖ ለዛ ኤክስፖዝ ያልሆኑ ሰዎች ያልተጋለጡ፣ የማያውቁ ሰዎች አሉ። በብቃት አይደለም አንዳንዴ ነገሮች ወደዛ እንዲወስዱን ያደረጉን ነገሮች አሉ ማለት ነው። በተፋቱ እናትና አባት እጅ ያደጉ ልጆች ናቸው። ሰፈሩ ራሱ ለልጅ የማይመች ያው ቅድም እንዳልከው ነው፣ የጓደኛ ተጽዕኖ ለልጅ የማይመች ባህርይ የሚገለጥበት ሰፈር ውስጥ ያደጉ ከሆነ ካደጉ በኋላ ልጆቹ የሚያደርጉትን ነገር ስለማያውቁ ምክንያቱም ያ ፓተርን ሲገባ ልጆቹ ደመነፍሳዬ ናቸው ማለት ደመነፍሳዊ ማንነት ማለት ያው ቅድም ሳነሳላችሁ ሰብ ኮንሽስ ማይንድ እና ኮንሽስ ማይንድ የሚባል ነገር አለ። ይሄ የሚያስበው አይምሯችን ተሰርቶ ተሰርቶ በልጅነታችን ጊዜ ነው ተሰርቶ ተሰርቶ ካደገ በኋላ ነው እኛ የራሳችን ማንነት የያዝ ነው። እነዚያ ያደገበት አይምሮ ያደገበት ሰፈር አይምሮ እኛ ያንን ሰፈር እንመስላለን ማለት ነው። ሰው ያደገበትን ሰፈር ይመስላል የሚባልበት ምክንያት ሰው በልጅነቱ ደመነፍሳይ ነው የሚያስበው አይምሮ ገና ስላላደገ። ደመነፍሳይ ማለት ሰብኮንሽስ ማይንድ ማለት ነው። ስለዚህ ያ የተሰጠንን ነገር በሙላ የምንቀበል እንጂ ኖ ይሄ እንዲህ ነው፣ ይሄ እንዲህ ነው እያለን እየመረጠን የምንተውበት አቅም ላይ አይደለንም ያለ ነው። ስለዚህ ይሄ ደመነፍሳዊ አይምሮችን የተሰጠውን ያየውን፣ ነገር ሁሉን ነገር ይቀበልና ያን የራሱ ያደርጋል። ካደገ በኋላ ያለመወደድ፣ ያለመፈለግ፣ ለሰዎች ያለው አመለካከት በጣም ብዙ ጥሩ ያልሆኑ ፕሮግራሞች በውስጡ ስለሚኖሩ እነዛን ሁሉ ድምጽ እነዛን ሁሉ ጩኸቶች ለማስወጣት ሲል በጣም በቀላሉ ለሱስ ይጋለጣል ማለት ነው። ሱስ እንዲያቆም አንድ ሰው ካስፈለገ ምን ማድረግ ያስፈልጋል? ሁለት ነገሮች አሉ። አንደኛው የሱስን መንስኤ ምንጩ ላይ ማክም፣ ልጅነታችን ላይ ማለት ነው። ልጅነታችንን እንዴት ነው የምናክመው? ሬድኛውን ትልቅ ሰው ሆነናል፣ የልጅነታችን ጊዜ አልፏል። አሁን እንዴት ልናክመው እንችላለን የሚለውን ነገር አንድ እናየዋለን። ሁለተኛው ነገር ደግሞ ይህንን የሱስ ባህሪ ለመግራት የሰውን አፈጣጠር ወይም የሰውን አእምሮ እንዴት እንደሚሰራ ማወቅ ያስፈልጋል። አእምሯችን እንዴት ነው የሚሰራው? ምክንያቱም እኛ የአእምሯችን ውጤቶች ነን። አካላችን እያደገ እያደገ ይምጣ እንጂ የሆነ ታይም ላይ አእምሯችን እየሰራ እየሰራ እስከ 12 ዓመታችን ድረስ እኛን ሰርቶናል። ከዛ በኋላ ደግሞ እኛን ድራይቭ ሲያደርገን ይውላል እ በልጅነታችን እኛ ሳናውቀው በተሰራንበት ማንነት እድሜያችን ድራይቭ ሲደረግ ይኖራል። እግዚአብሔር እንደዛ አድርጎ አልፈጠረንም። ከዛ መላቀቅ እንችላለን። እንዴት መላቀቅ እንደምንችል እናያለን። ስለዚህ የሰውን አፈጣጠር ማየት አለብን። አእምሯችን እንዴት ተፈጠረ? የሰው አፈጣጠር የሚለው ጋ እንደርሳለን ማለት ነው። እሺ ሰው ማን ነው? አእምሯችንስ እንዴት ነው የሚሰራው? ሁለት ጥያቄ ነው። ሰው ማን ነው? እሺ እናንተን አሁን ፐርሰናሊ ማነህ ወይም ማነሽ እየተባባልን ብንጠያየቅ ማነኝ ነው የምትሉት? ማነኝ ትላላችሁ? ማንነታችሁን ታውቁታላችሁ? ኪሩቤሊስ ኪሩቤሊስ። እሺ የተሰጠኝም ስም ቤተሰብ ነው። እኔ ሳልኖር፣ እኔ ስለዚያ እኔ ማን ነኝ ብባል እጄ ነኝ እልል አልችልም። አዎ ይሄ የተሰጠኝ አካል ይልል አልችልም። ስለዚያ ከውስጡ እንጂ የምታዘመው ነኝ። ኦኬ ላይ ቅድም ይላል ሰብኮንሽየስ እና ኮንሽየስ ማይንድ እንዳለ፣ ስለዚያ እኔ መራጩ ነኝ። አዎ በቦዲዬ በእጄ አድርግ እ እጄ ሲያደርግ ምናምን እ ወደ አይምሮ የሚገባውን ነገሮች እያየው እያመዛዘንኩኝ እንትን ምለው እንጂ እኔ እንትን በቃ ቦዴም የእኔ ነው ብል የእኔ አይደለም። ይኸኛው ማይ ምለው ራሱ ማይ ማን ነው መጨረሻ ላይ የሚሄደው? ስለዚ ማይ የሚባል ነገር የለኝም፣ ከውስጥ ያለሁት አመዛዛኙ አካል ነኝ እኔ ብዬ ማሰብ። ሰው ያው ነፍስ ያለው አካላዊ ማንነትና መንፈሳዊ ማንነት ያለው ፍጡር ነው ያው ከእግዚአብሔር የተቀበልን ነው። ህያው ነፍስ አለን፣ አካላዊ ማንነት አለን፣ ይሄንን ምድር አክሰስ የምናደርግበት መንፈሳዊ ማንነት ደግሞ አለን ማለት ነው። ይሄ ደግሞ ከእግዚአብሔር ጋር ኮኔክት የምናደርግበት ስለዚህ አእምሯችን በሁለት ይከፈላል ብያቸዋለሁ፣ ኮንሽስ ማይንድና ሰብኮንሽስ ማይንድ። እነሱን ጀስት ለማየት እንሞክርና ከዛ እየሄደን እንመጣለን። አሁን ሀሳቡ ትንሽ ሰብሰብ ብያለላችሁ ነው እዚህ ጋር ሁለት ነገሮችን ነው የምናየው። የእለት ተእለት ተግባራችንና ውሏችንን የሚመራው ወይም እያንዳንዱ ውሳኔያችን የሚተላለፈው 95 ፐርሰንት በሰብኮንሽስ ማይንድ ነው። ሰብኮንሽስ ማይንድ በአደግንበት አካባቢ ቋንቋና አኗኗር፣ አስተሳሰብ፣ እምነትና ልምዶችን እየቀሰምን የራሳችን እናደርገውና የራሳችን ያደረግ ነው። ይኸው ፕሮግራም ደግሞ መልሶ ህይወታችንን መግዛትና ማስተዳደር ይጀምራል። ይሄ ፕሮግራም የሚሰራበት ያው ሰብኮንሽስ ማይንድ ላይ ነው እና እሱን የምንሰራበት ማይንዳችን ነው ማለት ነው። ኮንሽስ ማይንድ ደግሞ ይህ አእምሮ ክፍል ከእድገት ጋር አብሮ የሚጎለብት ሲሆን ስራውም ፓራዳይምን ወይም እዛ ውስጥ ያለውን ፕሮግራም በገሀዱ ዓለም ላይ መግለጥ ነው ስራው። ማለት እኛ ሳናስበው ተደብቀን ስናደርገው የምንገኘው ነገር በውስጥ ባለኛው አእምሮ ውስጥ ያለ ፕሮግራም ነው። ስለዚህ እኛ የሆነ ንሱ ስንፈጽም የሆነ በቃ በሰው ፊት ልናደርገው ልናሳየው የማንፈልገውን ነገር ተደብቀን የምናደርገው ውስጥ ባለው አእምሮ ስር ያ ፕሮግራም ስላለ ነው። እዛ ውስጥ ያለው ፕሮግራም ግን ባይኖር፣ ከዛ ውስጥ ማጥፋት ብንችል ይሄ የምናደርገውን ነገር በፍጹም አናደርገው። ምንም የሚያስገድደን ነገር የለም። አእምሯችን እኮ ያውቀዋል። አሁን ሱስ ጎጂ ነው፣ ሱስ እንደዚህ ነው ምናምን ስንል ብንል በጣም አሰልቺ ወሬ ነበር የሚሆነው፣ ምክንያቱም ሁሉም ሰው ያውቀዋል። ያላወቀው ግን ውስጥ ያለውን ፕሮግራሙ እዛ ውስጠኛው አእምሮ ስር ያለውን ፕሮግራም እንዴት ነው ማውጣት የምንችለው ነው። የአእምሯችን አቀማመጥ ይህንን ይመስላል። እነዚህ የአንቴና ምልክት ያደረግኩባቸው ነገሮች የስሜት ሕዋሳቶቻችን ናቸው። የስሜት ሕዋሳቶች ማለት አንድ ልጅ ሲወለድ አምስት የስሜት ሕዋሳት ነው ይዞ የሚወለደው። እነዚ የስሜት ሕዋሳቶች ማለት ከምድር ጋር መተዋወቂያችን ናቸው። ከዛ በኋላ ደግሞ አካባቢው አሳቢው አእምሮ ደግሞ አለ። ከዛ ውስጥ ደግሞ አሳቢው አእምሮ እኛ ሳናውቅ የማሰብ አቅሙ እያደገ ሲመጣ ሰው አካባቢያችን ላይ ያለውን ነገር እሱን እያየ ነው የሚማረውና ያ የተሰጠውን ነገር እንደ ልማድ አድርጎ ወስዶ ያስቀምጠዋል። ስለዚህ እዚህ ጋር የምታዩት የሰማያዊ ፓርት ሰብኮንሽስ ማይንድ ነው። ሰብኮንሽስ ማይንድ ሰፊ ነው፣ መጠን የለውም። እዚህ ድረስ ነው አንለውም። የሐሳቢው አይምሮ ሊሚትድ ነው። አንድ ሰው አይምሮ የማሰብ እንትኑ እዚህ ድረስ ነው፣ እንደዚህ ነው ልንሆን እንችላለን። ሐሳቢ አይምሮ ግን፣ ሰብኮንሽስ ማይንድ ግን በጣም ወይን ነው፣ ሰፊ ነው። እዚህ ድረስ ነው ብለን አንወስነውም። ለዛ ነው ባክግራውንዱ ሰማያዊ አድርገ ነው፣ ሰብኮንሽስ ማይንድ ነው። እና መሀል ላይ የምታዩት አረንጓዴው አካላችን ነው። አካላችን የታዘዘውን ነገር ነው የሚያደርገው። ስለዚህ አንድ ሕጻን ልጅ የአእምሮ መዋቅር የስሜት ህዋሳት አሉት፣ እንደምታዩት ሲወለድ ማለት ነው። ከዛ በኋላ ደግሞ አካል አለው ቦዲ አለው ማለት ነው። ስለዚህ ገና የተወለደ ልጅ ይሄን ማለት አይ ቲንክ ይሄ ከተወለደበት አንስቶ እስከ ስድስት ወር በሚሆን ጊዜ ውስጥ ያለ ልጅ ነው ብለን ብናስብ ነፍስ አለው መሀል ላይ ከላይ አካል ማየት፣ መስማት፣ ማሽተት መዳሰስ እና መቅመስ እነዚህ እነዚህ ነገሮች ተሰጥተውታል። ምክንያቱም በምድር ከምድር ጋር አሁን ከሚኖርበት ዓለም ጋር የሚተዋወቅበት ኔትወርኮቹ ናቸው ማለት ነው። ከዛ ደግሞ ይዞት ደግሞ በተፈጥሮ ደግሞ ይዞት የመጣው ደግሞ አንደኛ የተፈጥሮ እውቀት አለው። ሁለተኛ ምናባዊነት አለው። ልጆች በምናባዊነት ከሚያውቅ ሰው ይልቅ ይበልጠናል። ምክንያቱም እነሱ ይሄ የሚታየውን ዓለም አውቀው ስላልጨረሱ በምዕናብ ውስጥ ነው ያሉት። ምናባዊነት አውቃለሁ ብሎ ከሚያስብ ሰው ይልቅ ትልቅ ነኝ ብሎ ከሚያስብ ከአዋቂ ሰው ይልቅ ሕፃናቶች ለዚህ ቅርብ ናቸው፣ ለማመንም ቅርብ ናቸው ማለት ነው። ሌላኛው ደግሞ ስሜት አላቸው እና እነዚህ ነገሮች አሁን ስንተነተናቸው የተፈጥሮ እውቀት ምንድን ነው? አንድ ልጅ ሲወለድ ምንድን ነው አውቆ የሚወለደው ምናም ብለን ልንል እንችላለን። የተፈጥሮ እውቀት አለው ልጅ ሲወለድ ገና የተወለደ ልጅ አራስ ልጅ እናት ጡቷን ስሰጠው ጡት ምን እንደሆነ በምን አወቀ? ማለት ማንንም ሊያስተምረው አይችልም። ገና መስማት ላይ ገና አዲስ ናቸው። የሚያዩትን ነገር ገና አውቀው ምን እንደሆነ አልጨረሱም። ማን አጠገባቸው እንዳለ እናት መሆኗን ራሱ ሳያውቁ፣ የተሰጠውን ጡት ግን ያውቃል? ስለዚህ አንድ ልጅ ሰርቫይቭ እንዲያደርግ ምግቡን ከየት ማግኘት እንዳለበት፣ እንዴት ማግኘት እንዳለበት ናቹራሊ ይሄ እውቀት ተሰጥቶት ነው የተወለደው ማለት ነው። ስለዚህ ያንን ነገር ይወስዳል ፕላስ ደግሞ ቦዲዎቹ ውስጥ ያሉት ሰውነት አካላቸው ይታዘዙለታል። እኛን በልምድ ያመጣ ነው አይደለም። አሁን ውሃ ስንጠጣ ወደ ሳንባ የሚሄደው በር ተዘግቶ ወደ ሌላኛው ሰውነት ወደ ሆድ እቃችን የሚሄደው ክፍል ይከፈትና፣ ውሃችን ውሃው ወደዛ ነው የሚገባው። ስለዚህ ይሄ እንዲሆን የሆነበት ምክንያት ገና ሲወለድ ጀምሮ አንድ ሕፃን ልጅ ይዞት የመጣው እውቀት ነው። በቃ ገና ሲወለድ ማንም እናት አስተምረው አይደለም። እንደዚህ አይነት የተፈጥሮ እውቀት አላቸው። ኢቭን አንዳንድ ቪዲዮ ላይታችሁ ከሆነ ልጆች ገና ሲወለዱ ዶክተሮች እንቅስቃሴያቸውን አክቲቪቲያቸውን ቼክ ለማድረግ ይዟቸውና እንዲህ ለቀቅ ነገር ያደርጓቸዋል፣ እና ሊወድቅ ነው በሚል ሲፈራገጡ አይታችሁ ታውቃላችሁ። ቪዲዮ ላይ እውቀት ነው። አሁን ልጅ መውደቅ የሚባለውን ነገር ከየት አወቀ? ማን ነግሮት? ራሱን መከታተል ራሱን ለማዳን የሚያደርገው የተሰጠው እውቀት ነው። ራሱን የሚንከባከብበት ይህ ቀጥታ ከእግዚአብሔር የተሰጠው እውቀት ነው።